አደይና ሊዱ እንግዲህ አምልጠዋል ማለት ነው። ከናኦል ላይ ናኦል በጣም ተናዷል። ምክንያቱም እነሱን አረቡን እየጠበቀ ነበር እየደውሎ ማለት ነው። አረቡን ደግሞ እንዳለው ከሰማችሁት እሱን ብሌንን ጆሮዋ ላይ በስልክ ካላናገርኳት ልጆቹን አላመጣልህም የሚለውን መልእክት እየተናገረ ነበር። በዚህ ጊዜ አዴይ ቁጭ ብላ አንድ ነገር አሰበት። ወይኔ የቤተሰቦቼ፣ ወይኔ እህቴ፣ ወይኔ እናቴ፣ በቃ ለእናንተ ብዬ እንደዚህ ሁኜ መቅረቴ በጣም ያሳዝናል እያለች ታስብ ገባ። እባክህ ናኦል እዚህ ቦታ አውጣን፣ ይሄ ቦታ ለእኛ አይገባንም ቢሉትም ምንም ማድረግ አልችልም እኔ የእናቴን ቃል እሞናለው ሲል እንግዲህ ጀግናዋና ጎበዟ አደይ አንድ ሀሳብ መጣላት። ድንገት እሱ ከአረቡ ጋር ተናዶ በንዴት ስሜቱ በዛ በሆነበት ሰዓት ሊዲያን ሲያስፈራራበት የነበረውን ቢላዋ አንስታ ወደ ናኦል ላይ ሰካችበት። በዛ ጊዜ መንቀሳቀስ ሲያቅተው ከኪሱ ውስጥ የቁልፍ የቤቱን ቁልፍ አውጥተው ከፍተው እንግዲህ ከዛ በኋላ ወደ አካባቢ ወዳለ ስልክ ሂደው ደወሉ ማለት ነው። ዴቭንም እንዲሁንም ባርኮትንም ደወሉላቸው ሁሉም የት ነው ያላችሁ ሲሏቸው ወደ የትም ይሁን አናቅም፣ ቦታውን ግን እንዴት ብለን እንነገራችሁ እያሉ ሲጨናነቁ፣ ከዛ እስኪ ምን ይሻላል ሲሉ እንግዲህ ከዚህ በፊት ኪንጎና ዳይመን ተከታትለውት ሄደው አካባቢውን አይተው ስለነበረ እነሱ ጋር እንግዲህ አደይ ታግታለች ሲባል ዳይመንድ እንግዲህ ታውቃላችሁ፣ ወላ ኪንጎ በነበሷ አይደራደሩም ማለት ነው። በዛ ምክንያት እንግዲህ አዛ አካባቢ ሲሄዱ ሱቁን አካባቢ ተቀጣጥለው አግኝተው ናኦል እጅ ከፍንጅ በፖሊስ ተይዞ እነሱም አምልጠዋል ማለት ነው። እንግዲህ ሰላም ውዴት ቻናል የተከታታዩ ሰላማችሁ ይብዛልኝ። ለቻናል የአዲስ የሆናችሁ ሰብስክራይ፣ ላይክ፣ ሼር እያደረጋችሁ አበረታቱን ማለት ነው። እንግዲህ አደይ ቁጭ ብላ እዚያ በጣም ተክዛ ቤተሰቦቿን እያስታወሰች ነበር። ሊዱን በተደጋጋሚ እባክህ ልቀቀን እናን ልናት ብለህ እኛን ወደማንፈልግበት ስራ እንድታስገባናለህ እያለች ስትማጸነው ነበር። ሆኖም ግን እሱ ደግሞ አረቡ ቢያንስ ሰላሳ ሰው ስላለው የያዘው ሁለት ሰው ነው ገና ወደፊት እንግዲህ ቤዛንና ፍቅርን አራት ለማድረግ ነው ያሰበው። ግን ሆኖም ሁልጊዜ ከሃይስኩል ትምህርት ቤት በር ላይ የሄደ ብዙ ሴቶችን እንደሚያገኝ ተስፋ አድርጎ ነበር። በዚህም እንግዲህ አንዲት ልጅ ለማዳን ብሎ ይህን ሁሉ ሰው ለመገበር ቃል ገብቶ ነበር። ሆኖም ግን አረቡ አግብቶ ብሌንን ስለያዛት ሌሎችን ሰዎች ወስዶ ለሌላ ሰው እንዲያስተላልፋቸው እንጂ በፍጹም ብሌንን እንደማይለቅለት ሲያናግረው በብስጭት ነበር። እንግዲህ ካባለፈው እንዳያችሁት ዳይመንድ እና ኪንጎ ለምን ብለን ነው እኛ ሊዲያ ታገቴ ብለን እነሱ አንድ ነገር ብንሆን እኮ ምንም ነገር የሚያደርጉን ነገር የለም፣ ኧረ እባክህ እንርዳቸው እያለ ኪንጎ ቢለው በፍጹም እያሉ ነበር። ግን ሊድ አደይ ታገቴ ሲሏቸው ግን በአደይ ማናቸውም አልተደራደሩም። እሺ ብለው ነው እንግዲህ ሁላቸውም ፍለጋ የሄዱት። ያን ቦታም ደግሞ ያውቁታል። በአዴ በኩል ከመጣ እንግዲህ በፈለገ ነገር እስከ ዛሬም እኮ ዴቭ እንቅስቃሴው በጣም ደካማ ነበር። ቤት ውስጥ ቁጭ ብሎ ነበረ የሚያለቅሰው እንጂ ምንም አይነት ወጣ ብሎ መፍትሄ አይፈልግም ነበር። እንደውም እነሱን ያው ዳይመንድ ገንዘብ እንደሚፈልግ ያውቀዋል። ገንዘብ ሰጥሃለሁ ቢለው ኑሮ የትም ገብቶ ያን ቦታ አካባቢውን ስላየው ያመጣለት ነበር። ዴቭ ግን ድክመት አለበት ማለት ነው። ባርኮርት ግን ብዙ አጋጣሚዎችን እየተናገረ ነበር። ሆኖም ግን በዚህ አጋጣሚ እኔ ቤዛን ሳላደንቃት አላልፍም። ምክንያቱም ቤዛ ተናግራለች ግን ፍቅር ታጋልጠኛለች ብላ ስለፈራ ፍቅር ፍቅር ታያለች ፍቅር እኔ እውነት አንቺ እህቴ ጋር አንድ ነገር አድርገሽ ቢሆን አልመርስሽም አሳልፌ ነው ለፖሊስ የምሰጥሽ፣ ብሎ ዴቭ ሲናገራት ባርኮቴ፣ እኔም ቢሆን እህቴ ነሽ ብዬ አልመርሽም አሳልፌ ነው የምሰጥሽ። አይ ባርኮቴ፣ እሷን አትናገራት፣ የምታውቀው ነገር የለም አለች ቤዛ። ምክንያቱም ፈርታ ነው ቤዛም አንድ መረጃ የያዘችውን ስላለ ፍቅርም ይህ ነገር ተዋወቀብኝ ሳላይ ፍቅር ግን እሷን ነበር ወስዶ የእጇን ማሰጠት እንጂ ሊዲያ እና አደይ አልነበሩም። ቤዛ ቢያንስ ትንሽ ትንሽ ኢንፎርሜሽኖችን እያወጣች እየነገረቻቸው ነው። እነሱ ግን ምንም ትኩረት ለልጁ እየሰጡት አልነበረም። ስለዚህ በዚህ ምክንያት እንግዲህ አሁን አደይ እና ሊዲያ የሚገኙበት መንገድ እንግዲህ በነ ዴቭና በነ ባርኮር በነ ኪንጎ ነው የሚሆነው ማለት ነው። እነሱ ናቸው ከዚህ በኋላ አሁን መስማት ያለባቸው። ዳይመንድ እና ኪንጎ የአደይ መታገት ከሰሙ፣ ምንም በፍጹም ያን አካባቢ እንደምንም ብለው ሄደው እንደሚያስይዙት ነው። ሆኖም ግን ሊዲያ በተለይ ጫካ ተጥላለች ተወግዳ ተብሎ ሲባል ብዙ ኮመንታቶች በጣም ነበር ያለቀሳችሁት። የዋህናት፣ ሚስኪናት፣ ምንም አታቅም ለእሱ አይገባትም ነገር የሚገባው ለፍቅር ነው ስትሉ ነበርና እንዲሁም ቲክቶክ ላይ ትናንትና መጥታ አልቅሰናል አንቺ እያላችኋት ነበር። እሷ ደግሞ አይዟችሁን የምንድናንተ ቁጭ ብዬ ስመለከተው ነበር እያለች ነበር። ይህ እንግዲህ የተሰጣት ገጸ ባህሪ ነው። ቢሆንም ግን የዋህነቷ፣ ጥሩነቷ፣ ጀግነቷ፣ ምንም ነገር አለማወቋ ብዙ ሰዎች ስለ እሷ አንብተውላታል ማለት ነው። አሁን ደግሞ በተለይ አደይ መጨመሯ ደግሞ የበለጠ ሁሉንም እያሳሰበ ይገኛል። ሆኖም ግን ናኦል ከዚህ በኋላ ሊ። ሊያቆም ይገባዋል። ያለበለዚያ ሁሉንም ቢሆን ሴቶች በቤት ውስጥ ያሉ ምንም ሊሊ አሁን ጎበዝ ናት፣ ጀግና ናት። አትፋታውን ብንልብ እሱ ለአደይ የተጠቀመባትን ዘዴ እንዳያችሁት አደጋ ላይ ናት። ቶሎ ክፈችን ብሎ ነበረ። እንግዲህ እሷ እውነት መስሏት በስስልቧ የገባባት ማለት ነው አሁንም ደግሞ ሊሊ በአደይ በኩል ከመጣባት እውነት ነው የሚመስላት ሁሉን ነገር። ለምን ሊሊ በጣም ለአደይ በጣም መልካምና የምትወዳት ከህትም በላይ አብልጣ የምታያት ልጅ ስለሆነች፣ አሁንም ደግሞ ሌላ ጎኗን ሳይጠቀምባት በቅርብ ጊዜ እንደምንም ብለው ይሄን ዳይመንድ እና ኪንጎን ይዘው እነሱን ማስፈታት አለባቸው ብለን ነው የምናስበው። ሆኖም ግን በዚህ ከቀጠለ ሁሉንም ሴቶች እንደዚህ የሚያደርግ ከሆነ ጥሩ ነገር አይመጣም። ይህ ራሱ ትምህርት ነው። በአሁኑ ሰዓት እንግዲህ ኢትዮጵያ ውስጥ እንደዚህ እያደረጉ ለአረብ እንደሚያስተላልፉ ያለ ነገር ሁሉም ትኩረት ሊያደርግበት እንደሚገባ አስተማሪ ነው ብዬ አስባለሁ። ብዙ ቤቶች ይቁጠራው እንጂ የዚህ አይነት ድርጊት እየተፈጸመ ሊሆን ይችላል በሚል ማስተማር ነው። ከመምጣቱ በፊት እንድንጠነቀቅ ያደርገናል። በጣም ጥሩና አስተማሪ የሆነ ነገር ነው ብዬ ነው የማስበው። ሆኖም ግን አሁን አደይ ጋ እና ሂዲያ ጋር ያደረገውን ነገር እንግዲህ ቶሎ ብላችሁ ተከታትላችሁ፣ በተለይ ዴቭ አሁን መንቀሳቀስ አለብህ። እስኪ አሁን ሁለቱንም እህትህንም አፍቃሪህንም ነው ያጣኸው። ስለዚህ ባርኮትም እንግዲህ ነገም ደግሞ ለቤዛና ለኤላ ይመጣባታል፣ ኤላ ለሊሊ ይመጣባታ ሲሉ ሁላቸውም እንግዲህ ተባብረው እነዚህ ልጆች ያሉበትን ቦታ ለአረቡ ሳያስረክባቸው በፊት ሄደው አንድ ችግር ሳይደርስባችሁ በፊት እንግዲህ አገር አቋርጠው ባህር ተሻግረው ከሄዱ ሴቶች እንግዲህ የማገኘቱ ነገር፣ ምንም ነገር ውጤት ይመጣዋል ተብሎ አይታሰብም። ስለዚህ አሁን ከኪንጎና ከአዳይመንድ ጋር አንድ ሆነው ሰርተው አደይንና ሊዲያን ሊያስጥሉ ይገባል ነው የምንለው። በጣም አሳዛኝ ታሪክ ነው። ስለዚህ ናኦል ደግሞ እንግዲህ የገባው ቃል ምንድን ነው? የእናቱን ቃል ለመፈጸም ፈልጎ ነው። እንዲሁም እናቱን ለማዳን ብላ የኩላሊት ፌል አድርገውበት እናቱ እሷ ለአረብ ራሷን ሽጣ እናቱን እንዳሳከመችለት ያን ቃል ደግሞ እናቲቱ ስለገባችለት ነው። ሆኖም ግን እናቱ በሕይወት እንደሌሉ እንደሞቱ፣ እና ለእሷ ብለህ ነው ወይ እያሌ ሊዲያ እባክ ልቀቀን እና ለእሷ ብለህ እኛን አሳልፈ ትሰጠናለህ? ለመሆኑስ እኛንስ ቢሆን አሳልፈህ ብትሰጠን ምናልባት አንተ ብሌንን ላታገኛ ከቻልክ ምን ይሰማሃል? ስትለውም ጠይቀው ነበር። እኔ እኮ ረዳችኋለሁ በቦታው ምን እንደሚሰማኝ ሆኖም ግን ማድረግ ግዴታ ስላለብኝ ነው ይህን ነገር ሲል እና እኛ መጠቀሚያ ነን እንዴ አለችው። ሊዲያ ማለት ነው። እሷም ደግሞ ግን አንተ የሚጸጽትህን ነገር ልታደርግ አትሞክር አለችው። አደይም ይህን ሁሉም ቢሆንም እሱ ትኩረቱ ወደ አረቡ ያሳየኛል ወይም በስልክ ያገናኘኛል በስልክም አገናኘው። በስልክ እኮ አገናኘው ማለት ልጅቱን በአካል ሰጠው ማለት አይደለም። ናኦልም እዚህም የተሸወደ ይመስለኛል። በስልክ ማገኘት ውጭ ሀገር ሆኖ ማለት እቺ ልጅ ውጭ ሀገር ከሆነች በስልክ አገኛት ማለት እኮ በአካል አገኛት ማለት አይደለም። እውነት አስቦና አልሞ ልጆቹን ሊፈታቸዋል ብዬም አስባለሁ። እነሱን ራሱ ማለት ነው። እንደማይሆንለት እንደማይሳካ ሲያስበው እንግዲህ ሊዲያ እና አደይ ለቆ ይሰዳቸዋል የሚል ተስፋ አለኝ ማለት ነው። በጣም ያሳዝናል። እሱም ቢሆን የሚያደርገው ድርጊት ጥሩ አይደለም። አሁን ደግሞ ፍቅርና ቤዛ ተፋጠዋል። ቀጣይ እንግዲህ እኔ ነኝ ያለች እየፈሩ ነው የዛሬው በዚህ ተቀላቅ ተሰናብቻ ነው።